አርዕስተ ዜና። በዘንድሮ ክረምት የሚካሄደው የወጣቶች በጎ አድራጎት ተግባር በሚፈለገው መጠን ሀገሪቱ ጠቃሚ እንድትሆን በቂ ቅድመ ዝግጅት ማድረግ እንደሚገባ ተገለጸ። ጠናስልኝ ሰባት ሰዓት ሆኗል። ይህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን የብዛነትና የህዳሴ ድምፅ ነው። ከሰዓቱ ዜናዎች ጋር አንተነህ ደግፌ ነኝ። ዘንድሮ የሚካሄደው የክረምት የወጣቶች በጎ አድራጎት ተግባር በሚፈለገው መጠን ሀገሪቱ ተጠቃሚ እንድትሆን ለወጣቶችም ምቹ ሁኔታ መፍጠርና በቂ ቅድመ ዝግጅት ማድረግ እንደሚገባ ተገለጸ። የክረምት የወጣቶች በጎ ፈቃድ አገልግሎት ስምሪት ፕሮግራምን አስመልክቶ በአዳማ ምክክር ተካሄዷል። ሪፖርተራችን እንዳይወጣ ሰው ዝርዝር አለው። ኢትዮጵያ በ2002 ዓ.ም የወጣቶች የበጎ ፈቃድ አገልግሎትን በተቀናጀ አግባብ በመምራት ብዛት ያላቸው ወጣቶች በበጎ ፈቃድ አገልግሎት ላይ እንዲሰማሩ ለማድረግ የሚያስችል የበጎ ፍቃድ ደረጃ በ2002 ዓ.ም አውጥታለች። ከዚያ ወዲህም በርካታ ወጣቶች በተለያዩ መስኮች በተለይ በክረምቱ ወራት በበጎ አድራጎቱ ተሰማርቶ አገልግሏል። የ2009 ዓ ም የክረምቱ ወራት የወጣቶች የበጎ ፈቃድ አገልግሎት ስምሪት ፕሮግራምን አስመልክቶ ከከፍተኛ የመንግሥት ኃላፊዎችና ባለድርሻ አካላት ጋር የምክክር መድረክ ተካሂዷል። የትምህርት ሚኒስትሩ ዶክተር ሽፈራው ተክለማርያም ዘንድሮ በሚካሄደው የበጎ አድራጎት ሥራ አገሪቱ ተጠቃሚ እንድትሆን ቅድመ ዝግጅቱ ላይ በደንብ ሊተኮር ይገባል ነው ያሉት። የሰበሰብነው ወጣት የሰበሰብነው ተማሪ ለታሰበው ዓላማ በሚሆን አይነት ዝግጅት እና ጥንቃቄ፣ ቅድመ ዝግጅት ካልተሰራ ተመልሶ ይዞ የሚመጣው ነገር አለ። ሰብስበ ምቹ ሁኔታ ፈጥረ ሜዳ ላይ መልቀቅ ማለት ነው የሚያመጣው ነገር አለ። ስለዚህ ምንድን የነበረው የምለውን ነገር በአንድ በኩል እኔ የምክክር መድረኩ ተሳታፊዎች የበጎ አድራጎት ስራው ግቡን ይመታ ዘንድ የቅንጅት ስራው ላይ መስራት አለብን፣ በክረምት ወራት ብቻ ስኬታማ የሆነው ዘርፉን በበጋውም ማስቀጠል ይገባል ብሏል። ተማሪዎች መጥተው ከዩኒቨርሲቲ ትምህርት ቤቶች ይዘጋሉ። ቾክ ጠመኔ የለም። ዘበኛው አላስገባ መሳር ትጠቀጥቃላችሁ። አሁን ትልቁ ቻሌንጅህ ነው። ግብርና ችግኛ ያቀሩን ጤናም በተመሳሳይ የአጋር አካላት ሚና ቦልድ ሆኖ ፖዚቲቭም ኔጌቲቭም መቀመጥ አለበት። የበጋ በጎ ፍቃድ ያልተጠናከረበት እና እሷ አካባቢ ላይ አካቶ ሜር ላይ ያሉ ችግሮች አሉ ይሄ ዘንድሮ ላይ በተደራጀ መልኩ መምራት ይኖርብናል። የወጣቶችና ስፖርት ሚኒስትሩ አቶ ርስቱ ይርዳ መድረኩ የዩኒቨርሲቲና ከዩኒቨርሲቲ ውጭ ያሉ ወጣቶች የሚሰማሩበትን ምቹ ሁኔታ ለመፍጠር የእቅድ ዝግጅት ለማድረግ ዓላማ መያዙን ገልጿል። ተግባሩ በተቀናጀ መልኩ እንዲሰራና ባህል እንዲሆንም ጥረት እየተደረገ ነው ብሏል። የክረምቱ በልዩ መንገድ ከብዛቱም አንጻር ብዙ ሰው ስለሚሰማራበት ካልሆነ በስተቀር ዓመቱ ሙሉ የወጣቱ አንድ ካልቸር እንዲሆን ማለት ባህል እንዲሆን የምንሰራበት ዘርፍ የበጎ ፈቃድ አገልግሎት ነው። በውሳኔ የሚሆን ነገር የለም በፍላጎት የሚሆን ነው። ስለዚህ በፍላጎት ለሚሆነው ነገር ደግሞ መንግስት ምቹ ሁኔታ መፍጠር ይገባዋል እና ያንን ነው አሁን እየተዘጋጀንበት ያለ ነው። ዘንድሮ በመላው አገሪቱ ከስምንት በላይ በሚሆኑ መስኮች አስር ሚሊዮን ወጣቶች በበጎ አድራጎት ተግባሩ ይሳተፋሉ ተብሎ ይጠበቃል። ኢትዮጵያ የምጠብቅባቸውን ድጋፍ በተደራጀ መንገድ እንደሚያበረክቱ በአሜሪካ ከሀያ ግዛቶች የተውጣጡ ኢትዮጵያውያንና ትውልደ ኢትዮጵያውያን ገለጹ። ኢትዮጵያኑ በታላቁ የኢትዮጵያ ሕዳሴ ግድብ ግንባታ ዙሪያ በተዘጋጀው የውይይት መድረክ ላይ ተሳትፈዋል። ንጋት በቃና ከስፍራው ተጨማሪ አላት። ከሀያ የተለያዩ የአሜሪካ ግዛቶች የተውጣጡ ኢትዮጵያውያንና ትውልድ ኢትዮጵያውያን የሕዳሴው ምክር ቤት ተወካዮች ዋሽንግተን ዲሲ በሚገኘው የኢትዮጵያ ኤምባሲ አማካኝነት በተዘጋጀው የምክክር መድረክ ላይ ተሳትፈዋል። በዓመት ውስጥ ሲሰሩ የቆይቱን የምክር ቤቱን እንቅስቃሴ አስመልክቶም በጋራ መክረዋል። የፖለቲካ አመለካከት ልዩነት ሳይገድበን በኢትዮጵያ የህዳሴ ጉዞ ላይ የራሳችን ድርሻ ለመወጣት የህዳሴው ምክር ቤት ጥሩ ድልድይ ሆኖናል ብለዋል። በምክክር መድረኩ ላይ ያገኘ ናቸው ተሳታፊዎች አላማው በእነዚህን ምክር ቤቶች አማካኝነት ልማት ወደ ሀገር የሚሄድበት ሁኔታ መፍተር ነው። ይህ ልማት ዞሮ ዞሮ አገሪ ተከም እንጂ ዲያስፖራ ማይዝ በርሰው በዋናነት የሚጠቀሙት ናቸው። በተለይ በቢዝነስም እና አገር ገጽታን ከማስታወቅ ጋር ተያይዘው ምክንያቱም አገር ሰላም ሲኖር ነው ቢዝነስም ባግባቡ መስራት የሚቻለውና እና ይሄ ነው አላማውና ጥሩ ስትራቴጂ እንደሆነ ነው የታዘብኩት። በትውልድ ኢትዮጵያዊ እና ኢትዮጵያኖች የሆኑ የዲያስፖራ አባላቶች የምንም ፖለቲካ አባልነት ቢኖራቸው በሀገራቸው መልካም ገጽታ ያለውን ነገር ግን አለምንም አለምንም እንትን መደናቀፍ አገራቸውን መርዳት እንዳለባቸው የግድ የፖለቲካ አባል መሆን አያስፈልግም። ሀገራችንን ለመርዳት ችግርም ሲመጣ አብረን አንድ ላይ ሆነን አገራችን መርዳት እንዳለብን እና እዚህ አካባቢ ያለ ዲያስፖራ በዚህ እንዲሳተፍ፣ ዋሽንግተን ዲሲ በሚገኘ የኢትዮጵያ ኤምባሲ የዲያስፖራ ተሳትፎ ዘርፍ ኃላፊ አቶ መርከቦ በየነ የምክክር መድረኩን አስፈላጊነት ሲገልጹ በቀጣይ የበለጠ ተደጋግፈን ስንሰራቸው ምን ላይ እንፋስ ይሰጥል አተኩረን ብንሰራ የተሻለ ዲያስፖራውን ተደራሽ ማድረግ እንችላለን የሚለው ነገር ላይ ነው ያተኮር ነው። ስለዚህ አደረጃጀቱ ተጠናክሮ ዞሮ ዞሮ አገሩን መርዳት ነው። አገሩን ሲረዳ ደግሞ ሰብስታንስ ያለው ነገር ጥሩ ነገር ያለው ነገር መርዳት እንዲችል ነውና እሱን እንዴት ነው እርስ በርስ ተጠናካክረን የተሻለ ስራ መስራት የምንችለው የሚለውን ነገር ነው ለመነጋገር የሞከር ነውና በዚህም ጥሩ መግባባት ነው ያለው። ያለውና ይሄ መድረክ ከነሱም ቀጣይነት እንዲኖረው የሚል ሀሳብ ነው ያለው። በዝግጅቱ ላይ የተገኙት በአሜሪካ፣ በሜክሲኮና በጀማይካ ኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ግርማ ብሩ ለህዳሴ ምክር ቤቶች ተወካዮች የምስጋና ምስክር ወረቀት ሰጥተዋል። ንጋት በቃና ዋሽንግተን ዲሲ። በትግራይ በየዓመቱ ሰኔ 15 ቀን የሰማዕታት ቀን ይከበራል። ይህን ዕለት ምክንያት በማድረግም ከኦሮሚያ፣ ከአማራ፣ ከደቡብ ብሔር ብሔረሰቦች ክልልና ከአዲስ አበባ ከተማ አስተዳደር የተውጣጡ የሀገር ሽማግሌዎችና አባ ገዳዎች በክሉ የትጥቅ ትግል የተካሄደባቸውን ታሪካዊ ቦታዎች እየጎበኙ ይገኛሉ። በዚህ ዙሪያ ተጨማሪ መረጃ ሊያደርሰን ሪፖርተራችን ሙልጌታ ተስፋይ ከናአዴር አዴኒ በቀጥታ መስመራችን ላይ ይገኛል። ወደ ሱ አልፋለሁ። ሙልጌታ እንደምለሃል። እስኪ ጉብኝቱ ምን ይመስል ነበረ? እነማንን አካላት ሳነጋገርክ? ወደ አንተ ልመለስ። አመሰግናለሁ አንተነ በትግራይ ክልል ሰና ሰኔ 15 በየአመቱ የሰማዕታት ቀን ሆኖ ይከበራል። ታዲያ ይህን ቀን ምክንያት በማድረግ ከኦሮሚያ፣ አማራ፣ ደቡብ ና ከአዲስ አበባ አስተዳደር የተወጣጡ የሀገር ሽማግሌዎች ና አባገዳዎች በትጥቅ ትግሉ ታሪካዊ የሆኑ ቦታዎች እየጎበኙ ይገኛሉ። ትናንት ረፋድ ጀምረው በሀገረ ሰላም የሚገኘው የኢህአዴግ ወታደራዊ አመራርና ስልጠና ይሰጥበት የነበረ ቦታ ጎብኝተዋል። በዚሁም ተያይዞ የብሔር ብሔረሰቦች መንደር የተሰየመዛ አካባቢ ያለ እሱም ጎብኝተዋል። እህት ድርጅቶቹ እንደ ጽህፈት ቤት ይጠቀሙበት የነበረ ቦታም ጎብኝተዋል። በዚህ ሰዓት የሀገር ሽማግሌዎችና አባግዳዎቹ ከዚህ ተራራ ጀርባ ኦህዴድ የተመሰረተበት ቦታ ይገኛል፣ እዛ እየጎበኙ ይገኛሉ። አጠቃላይ ስለ ጉብኝቱ ማብራሪያ እንዲሰጡኝ የትግራይ ክልል ሲቪል ሰርቪስ ቢሮ ኃላፊ ወይዘሮ አረጋሽ በየነ ዚህ ይገኛሉ። አመሰግናለሁ ወይዘሮ አረጋሽ እስከ አጠቃላይ ስለ ጉብኝቱ ይንገሩኝ። አመሰግናለሁ እኔም፣ ለሰኔ አስራ አምስት እንኳን አደረሰ እንደ ኢትዮጵያ ህዝብ የሰማዕታት ቀን እንኳን አደረሰው ለማለት እፈልጋለሁ። የዚህ ቀን በዓል ያው አላማዊ የታወቀ ነው። ላሁኑ ያለችው አዲሷ ኢትዮጵያ ላደረሱን ሰማዕታታችን ለማክበር በየአመቱ ይከበራል። ስለዚህ በእነኝህ ጀግኖች ሰማዕታታችን የተገኘው ሰላም፣ ልማትና ዲሞክራሲ ዳር ለማድረስ የሁሉም የኢትዮጵያ ህዝብ ራዕይ ስለሆነ ራዕዩን ዳር ለማድረስ የሁላችን አንድነት የሚያስፈልግ ስለሆነ አባገዳዎችና የሀገር ሽማግሌዎቹ በራሳቸው ፍላጎት በራሳቸው ተነሳሽነት እዚህ ድረስ መጥተው ሰማዕታቱ ልጆቻችን ናቸው ሃይማኖታችን እኩልነታችን ተረጋግጦልን እንደ ብሄርና ማንነታችን የተረጋገጠልን በነሱ ስለሆነ እዛ ሂደን እናክበራለን ብሎ በራሳቸው ፍላጎት የመጡበት ሁኔታ ነው ያለው እና ዋናው አላማው የተፈጠረው አንድነታችን አጠናክረን የኢትዮጵያ ህዳሴውን ለማድረግ ያለመ ነው ማለት ነው አመሰግናለሁ በጣም እሺ እዚህ አጠገቤም አባገዳ አብዱራህማን ደቀቤ ይገኛሉ አመሰግናለሁ አባገዳ አብዱራህማን እስኪ እዚህ ታሪካዊ ቦታ በመገኘቱ የፈጠረው ስሜት ምንድን ነው እዚህ በመገኘቴ በመጀመሪያ የተለያዩ ታሪካዊ ቦታዎችን ነው ስንጎበኝ የነበረ፣ እንዲሁም ትግል አመራር ሲሰጥበት የነበረ ኤሪያዎችንም ማይትናል። ከዛም በው ይህ ድርጅቶች የተመሰረቱበትንና እንዲሁም አመራር ሲሰጡበት የነበረውንም ኤሪያዎች አይተናል። ይሄ ማለት በጣም ትልቅ ደስታ ነው የተሰማኝ። ይህን እድል በመግኛትም አንድ እድለኛ ነኝ ብዬ አስባለሁ። ስለዚህ በጣም ነው የማመሰግነው። በጣም ደስ ብሎኛል። አጠቃላይ የህዝቡ አቀባበል ስምን ይመስል ነበረ? የህዝቡ አቀባበል ከጅምሩ ጀምሮ ህዝቡ ብቻ አይደለም ድንጋዩ መሬቱም እየተቀበለን ነው የሚመስለኝ። ለምን ድንጋይ ማደናቀፍን ነው የሚታወቀው እንዲሁም ማንሸራተት ነው የሚታወቀው እና ይሄ ሁላ ሳይደርስብን አንድም አብረን ካለን ሰዎች ጋር ምንም እንከን ሳይደርሳቸው እዚህ ደርሰናልና እስከዛራ። ስለዚህ ህዝቡም መሬቱም ተቀብሎናል ብዬ ነው የማስበው። እና በጣም ነው ደስ ያለኝ፣ በጣም ነው ደስ ያለኝ። አመሰግናለሁ። አባ ገዳ አብዱርሃማን እንግዲህ አንተነህ ከዚህ ቀጥሎም በአክሱም ከተማ ውይይት ይደረጋል። ከአክሱም ከተማ የሀገር ሽማግሌዎች ውይይት አድርጋሉ። ከዛ ቀጥሎም በነገ ዕለት ደኢህዴን የተመሰረተበትና ደደቢት ህወሀት የትጥቅ ትግል የጀመረበት ቦታን ይጎበኛሉ። ከዛ ቀጥሎም በሀውዜን በደርግ የተጨፈጨፉ ንጹሐንን ለማስታወስ እዛም ጎብኝት ያደርጋል። የጎብኝቱ አጠቃላይ ደግሞ መቀሌ የሰማታት ሀውልትን የአበባ ጉንጉን በማስቀመጥና ና አጠቃላይ ከመቀሌ የሀገር ሽማግሌዎች ውይይት በማድረግ ጉብኝቱ ይጠናቀቃል፣ ማለት ነው። ለዛሬ ነበረ መረጃ ይህን መስል ነበረ። አጠቃላይ ስለ ጉብኝቱ ግን በቀጣይ የዜና እወጃዎችን የምናስተላልፍ ይሆናል። አመሰግናለሁ። እኔም በጣም አመሰግናለሁ። ሙሉጌታ ተስፋይ ከነአዴራ ዴት ላደረስክን ዘገባ። ከኢቢሲ የሰዓቱ ዜና እንደቀጠለ ነው። በምዕራብ ሀረርጌ የሚኖሩ አርብቶአደሮች ወደ ከፊል አርሶ አደርነት እየተቀየሩ ነው። ከፊል አርሶ አደሮቹ ከግብርና ባሻገር የተሻሻሉ የከብት ዝርያዎችን በማድለብ ተጠቃሚ መሆናቸውም ተናግረዋል። የመራደም ተጨማሪ አለው በምዕራብ ሐረርጌ ዞን 2.5 ሚሊዮን የሚሆኑ ሰዎች እንደሚኖሩና ከነዚህ መካከል ግማሽ ሚሊዮን ወይም 22 በመቶ የሚሆኑት አርብቶ አደሮች መሆናቸውን ከዞኑ የተገኘ መረጃ ያመላክታል። አርብቶ አደሮቹ ኑሯቸውን መሰረት ያደረጉት ደግሞ በእንስሳት እርባታና ከእንስሳት የሚገኘውን ተዋጽኦ ለገበያ በማቅረብ ነው። አሁን ታዲያ አርብቶ አደሮቹ ከእንስሳት እርባታ ባሻገር የተሻለ ተጠቃሚ ለመሆን ወደ ከፊል አርሶ አደርነት እየተሸጋገሩ መሆኑን ነው የተናገሩት። ግጦሽ እያለቀ በመምጣቱ አሁን ወደ ግብርናው ገብተናል። ኑሯችንን ለማሻሻል ግብርናውንም በዘመናዊ መልኩ ለማሳደግ ጥረት እያደረግን ነው። አሁን እንደምትመለከቱት ማሳችንን ደጋግመን አርሰን አዘጋጅተናል። ግራት ዝናብ ብቻ እየተጠባበቀን ነው። መንግስትም በደንብ ድጋፍ እያደረገልን ነው። ከአርብቶ አደርነት ወደ ከፊል አርሶ አደርነት መቀየር እንፈልጋለን። ይህ ከአርብቶ አደርነት ወደ ከፊል አርሶ አደርነት የሚያደርጉ ችግር የተሳካ እንደሆን የተለያዩ ተግባራትን እያከናወነ መሆኑን የዞኑ የአርብቶ አደር ጽህፈት ቤት ገልጿል። ሀምሳ ሺ ሜትር ኩብ የሚችል ኩሬዎች እየተቆፈሩ እነዚያ ኩሬዎች ለግማሹ ለመስኖ እንዲውል እየተደረገ ያለው ግን፣ ዘንድሮ ዝናብ አልገባም። አምና ነው እየተጀመረው ይሄ የመስኖ እንትኑ። ያው ዘንድሮ ውሃ ከዘነበ ወደ መስኖ ውስጥ ይገባል ብለን ነው የምናስብ። ሌሎች አነጋገር ናቸው። ከፊል አርሶ አደሮች ደግሞ የተሻሻሉ የእንስሳ ዝርያዎችን በማድለብ ተጠቃሚ እየሆነ ነው ብለዋል። አላም ቡሃ ጉዳ ቀበሌ ከፍተኛ ጥቅም ነው ያላቸው። በስጋ በወተትና በገበያ ዋጋቸው ከኛ አካባቢ ከብቶች የተሻሉ ናቸው። ከብቶቹ በቀን እስከ ስምንት ሊትር ወተት ይሰጣሉ። መንግስትም ከአርብቶ አደሮች ጋር በመሆን የተሻሻሉ የእንስሳት ዝርያዎችን ከሌሎች አካባቢዎች በማምጣት ወደ ዞኑ እንዲገቡ አድርጓል። አንድ ሺ ዘጠና ስምንት የቡረና ከብቶች ወደ እኛ ዞን በመግባት የዝርያ ማሻሻል እንትኖች የተሰሩ ናቸው። ይህንም በጎ ጅምር በሁሉም አርብቶ አደሮች በኩል ተደራሽ ለማድረግ አቅዶ እየሰራ መሆኑን የዞኑ አርብቶ አደር ጽፈት ቤት ጠቅሷል። ለኢቢሲ ለተጠናቀረው ዘገባ ይመራደም ጭሮ ከሐዋሳ ኢንዱስትሪ ፓርክ የሚወጡ ማንኛውም አይነት ፍሳሽን የሚያክምና መልሰው ጥቅም ላይ የሚያውል ቴክኖሎጂ ተገንብቶ ስራ ጀምሯል። ቴክኖሎጂው በቀን 11 ሚሊዮን ሊትር ፍሳሽ የማጣራትና የማከም አቅም አለው። የማከሚያ ቴክኖሎጂው ከኢንዱስትሪ ፓርኩ ምንም አይነት ፍሳሽ እንዳይወጣ ያደርጋል። በዚህ ዙሪያ ተጨማሪ ማብራሪያ ሊሰጠን ሪፖርተራችን ሰመረ ምሩጽ መስመር ላይ ይገኛል። ከእሱ ጋር ትንሽ ቆይታ እናደርጋለን። ሰመረ፣ ስለ ቴክኖሎጂው እየታዘብክ ከሆነ ነገር ያየሆን ነገር ንገረን እስቲ። አመሰግናለሁ። አንተ ነህ። እንግዲህ አሁን የምንገኘው በሐዋሳ ኢንዱስትሪ ፓርክ ውስጥ በሚገኝ አንድ የፍ የሚባል ነው። በአይነቱ እንግዲህ የሐዋሳ ኢንዱስትሪ ፓርክ ነው የሚታወቀው። በጣም ግዙፍ የሚባል የኢንዱስትሪ ፓርክ ነው። ከሀምሳ በላይ የፋብሪካ ሼዶችም በዚህ ኢንዱስትሪ ፓርክ ውስጥ ይገኛሉ። እንግዲህ የኢንዱስትሪ ፓርክ ከመገንባቱ በፊት የተለያዩ ደረጃዎች ጥናቶች ተደርጓል፣ በተለያዩ ዘርፎች ማለት ነው። ይህ ብቻ ሳይሆን በመላው ሀገሪቱ የሚገነቡ የኢንዱስትሪ ፓርኮች ሲገነቡም ጥናቶች ይደረጉላቸዋል። ከነዚህ ውስጥ አንዱ የአካባቢውን ስነ ምዳር ይጎዳል ወይ፣ በአካባቢ ማህበረሰብ ላይ ተጽዕኖ አለው ወይ የሚል ነገር ነው። እንግዲህ እንዳያለን መረጃ ደግሞ ለዚህ ጥናት ማካሄጃ ከቻይና ጀምሮ እስከ አፍሪካዊቷ ሞሪሸስ ድረስ የተለያዩ ጥናቶች ተደርጓል። ይህንን በተመለከተ ማለት ነው። እንግዲህ አብዛኞቹ በዚህ ኢንዱስትሪ ፓርክ ልማት ላይ ከፍተኛ ለውጥ ነው ያመጡ ቢባሉ በከፍተኛ መጠን ተጠቅመውበታል የሚባሉ ሀገራት እንግዲህ የደረሰባቸው ወይም ያጋጠማቸው ፈተና ካለም ታይቷል። በዋነኝነት አጋጠማቸው የተባለው እንግዲህ አብዛኞቹ ኢንዱስትሪ ፓርኮች ከዓመታት በኋላ የአካባቢ ስነ ምህዳር ጎድተውታል፣ ተመልሰው ደግሞ ወጪያቸውን ለዛ ተመልሶ የማስተካከል ስራዎችን ሰርተዋል ነው የሚባለው። እንግዲህ ይህ እንዳይሆን ለመከላከል ነው ይህ የማከሚያ ቴክኖሎጂ የተቋቋመው በዚህ በሀዋሳ ኢንዱስትሪ ፓርክ ውስጥ ማለት ነው። በጣም ግዙፍ ነው፣ እስከ 11 ሚሊዮን ሊትር በቀን ውስጥ የማጣራት አቅም አለው ይህ ቴክኖሎጂ ማለት ነው። ምናልባት ደግሞ ስምንት ኢንዱስትሪ የሚወጡ ፍሳሾችን ሲሆን ሶስት ሚሊዮን እንደ 3 ሚሊዮን ሊትሩን ደግሞ በተለያዩ ሁኔታዎች ላይ የሚወጡ ወይም ከኢንዱስትሪ ውጪ የሆኑ ፍሳሾችን የሚያጣራ ነው ማለት ነው። እያንዳንዱ ፍሳሽ ከፋብሪካዎቹም ይሁን ከመኖሪያ ቤቶች የሚወጡ ፍሳሾች እዚህ ማጣሪያ ተቋሙስ ወይም ማጣሪያ ቴክኖሎጂ ሲገቡ ቢያንስ ከ5 በላይ ሂደቶችን የማለፍ ሁኔታዎች ይኖራሉ። አምስት ሂደቶችን ያልፋሉ ከዛ በኋላ ተመልሰው ነው ወደ ተመልሰው ወደ ነበርበት ወይም ወደ ኢንዱስትሪው ተመልሰው የሚላኩት ማለት ነው። እዚህ ከሚመጡት ፍሳሾች ውስጥ 90% ተመልሰው ሪሳይክል ተደርጎ ወይም ተጣርተው ለጥቅም እንዲውሉ ተደርገው ወደ ኢንዱስትሪ ፓርክ ይመለሳሉ። አስር ፐርሰንቱን ብቻ ነው አስር በመቶውን ብቻ ነው ይህ ራሱ ቴክኖሎጂ ወይም ራሱ ተቋሙ ይጠቀማቸዋል ማለት ነው። ሰመራ፣ አመሰግናለሁ። በምሽት የዜና ውጃችን በስፋት እንመለከት ይሆናል። በጎንደር በወተት ሀብት ልማት ላይ የተሰማሩ ግለሰቦች ከመሰረተ ልማት ጋር የተያዙ ችግሮች እንዲፈቱላቸው ጠየቁ። የከተማው የግብርና አካባቢ ጥበቃና መሬት አሰራር በኩሉ ችግሮቹን ለመፍታት የወተት ሀብት ልማት ክላስተር እያዘጋጀ እንደሆነ ገልጿል። ኮሰን ብርሃኑ ተጨማሪ አለው። በኢትዮጵያ ከ1990 ዓ.ም ጀምሮ የወተት ምርት 1.5 በመቶ ተከታታይ ዓመታዊ እድገት እንዳስመዘገበ መረጃዎች ይጠቁማሉ። ለዚህ ደግሞ በዘርፉ የተደረገው የፖሊሲ ለውጥና የተሻሻሉ ወተት ሰጪ ላሞች ዝርያ መጨመሩ እንደ ምክንያትነት ይቀመጣል። ነገር ግን ሀገሪቱ ካላት 10.3 ሚሊዮን ወተት ሰጪ ላሞች በዓመት 4 ሚሊዮን ሊትር ወተት ብቻ ይገኛል። በገጠሩ የሀገሪቱ ክፍል የተሟላ መሰረተ ልማት አለመኖርና የቴክኖሎጂ ክፍተት ዘርፉ ማደግ የሚችለውን ያህል እንዳያድግ ማነቆዎች ናቸው። በጎንደር በ2000 ዓ.ም ከሻይ ማፍላት ተነስተው አሁን የ1 ሚሊዮን ብር ካፒታል ላይ የደረሱት ወይዘሮ ብርሃን የተዋበ በቀን ከ80 እስከ መቶ ሊትር ወተት ያቀርባሉ። ታዲያ በገጠሩ የሀገሪቱ ክፍል የሚታየው የመሰረተ ልማትና የቴክኖሎጂ ክፍተት እሳቸውና ሌሎች በከተማዋ በወተት ሀብት ልማት ለተሰማሩ ግለሰቦች ችግሮች እንደሆኑ ነግረውናል። በመኖ ለምሳሌ አሁን መንገድ የለውም እንደምታዩት ተራራ ነው። እኔ ከገጠር ሄዳለሁ፣ ገዛለሁ፣ ያለውን መኖ በየቦታው አሰባስባለሁ ያን መኖ ግን መቶ ወደ ቦታው ለመሰብሰብ መንገድ የለም። አንደኛ ውሀ በገል ለመዚህ ችግር አለ። የከብቶች አሁን ጉድጓድ ነው የጉድጓድ ውሀ እስከ አውተን እናጠጣለን። አዛ በኋላ ግን ወንዝን ሄደ ምንቀዳ የግማሽ ሰዓት ይጨርሳል። በሀየ ከውተት ሀብት ልማት ጋር በተያያዘ በከተማው ወደ ዘርፉ የሚቀላቀሉ ሰዎች ቁጥር እየጨመረ መሄድና ነባር በስራው ላይ የተሰማሩ ግለሰቦች ስራቸውን ለማስፋፋት መፈለጋቸው ችግሮቹ መንስኤ እንደሆኑ የከተማው የግብርና አካባቢ ጥበቃና መሬት አስተዳደር መምሪያ ኃላፊ አቶ ዘርፈሽ ዋበቱ ገልጸዋል። ራሱን የቻለ አንድ ለወተታት ልማት አመቺ የሆነ ክለስተር ማደራጀት ነው በስፋት ይሄ ክላስተር በውስጡ ውሃም ሆነ ሌሎች መሰረተ ልማቶች እንዲሟሉ በማድረግ ለሙያ ድጋፍ አሰጣጥም ሆነ ለግብይትና ሌሎች ተያያዥነት ላላቸው ከስራው ጋር ግንኙነት ለሚኖራቸው ተግባራት አመቺ በሆነ መንገድ ለመስራት እንዲችሉ ከተማ አስተዳደሩ እንግዲህ ያቀደው ተግባር አለ። በከተማዋ ከ4500 በላይ የተሻሻሉ ዝርያ ያላቸው ላሞች ሲገኙ ከነዚህ ደግሞ በቀን 36000 ሊትር ወተት ይገኛል። በስድስት ወር ጊዜ ውስጥ ያልቃል የተባለው የጃን ተከል የወተት ልማትና ግብይት ህብረት ዩኒየን እስከ 10 ሺህ ሊትር ወተት በቀን የማቀነባበር አቅም አለው። ይህ ደግሞ በዘርፉ የሚታየውን ክፍተት በመጠኑ ቢሆን እንደሚሞላ ኃላፊው አክለው ገልጸዋል። ለኤቢሲ ኮሰን ብርሃኑ ጎንደር። የሰዓቱ ዜና በቃ። አንተነህ ደግፌ ነኝ። ሰላም ሁኑ።